ሰው አስገቡ። ቁጥር አሳዩኝ እስኪ አን እሺ መስፈ ኢብራሂም ማዕከል ገባው። ግን እነዚህ ፀሐፊዎቹ በአምላክ መንፈስ መሪነት ነው የጻፉት? አይደለም፣ ነው በራሳቸው ፍላጎት ነው የጻፉት። እሱ እኮ እያወራ እያለ ያለው በራሳቸው ተነሳሽነት እንደጻፉት ነው። በራሳቸው ተነሳሽነት ጻፉ ብዬ አይነት አልተናገርኩም። ምናልባት ሰው እየሰማኝ የጻፉ ሰዎች ናቸውማ እንደ ቁርአን፣ በአረብኛ ወረዳ አይደለም ቋንቋው፣ ሰዎች ናቸው የጻፉት። ሰዎች ሲጽፉት ደግሞ ፊደሉን ሊሳሳቱት ይችላሉ አልኳቸው። በቃ አለ። ወደ የትኛው ነው ባለፈ ግጭት ተፈጠረ። መጽሐፍ ቅዱስ እንደት ልመን ምናምን ለሚያስብል ምንም አይነት ነገር የለም።

አንድ ጊዜ ቲክቶክ ማነው መስለም የሚፈልገው? እነምሌህ ኢብራ ግጭት ማለት ምን ማለት እንደሆነ ላሳየህ። ግጭት ማለት ምን እንደሆነ ከቁርአን ላሳየህ። ታሳይኛለህ? ማለት ቅድም ከጉዳ ወንድማችን ጋር ነበረ እዛ ቃ ብዙ ነገሮች ኮፒ እየተደረጉ ነበረ። ማለት ኢየሱስ ክርስቶስ የዘላለም ሕይወት ነው ጌታ የሚል ነገር እየተደጋገሙ ነበረ እና እዛ ጋም ደግሞ መሐመድ ሰለላሁ ዓለይሂ ወሰለም የሚለውም ነገርም እዛ ጋም ኮፒ እየተደረገ ነበረ። እኔ ደግሞ በስህተት ሁለት ጊዜ ኢየሱስ ያድናል ብዬ ኮፒ አድርጌ ሼር አድርጌ ያለሁ ልስት ሁለት ጊዜ ኮፒ አድርጌ ኢየሱስ ያድናል ብዬ ሁለት ጊዜ ኮምቻለሁ በስተት። እሺ፣ ኢልሃም ምንድን ነበር ያልሽው? ኔትወርክ ይዞኝ ነበር። ለምንድን ነው የገባሽው? ኦኬ፣ እኔማ እኔማ የሰሙኛላችሁ

ውይይት አቋርጠን ነገር እሺ ቲክቶክ ሰላም ነው ሰላም ነው ዴል አልহামዱሊላህ አለን እሺ ለምን ነበር ለጥያቄ ነው ለኔ ጥያቄ ልጠይቀው እሺ ምንድነው የሰው ነበር ቆይ ከጀመርኩት ጋር ቀጥል እሺ መስፍን? እኔ ኮታ የሚገር ሁለቱንም አስወርዷቸው፣ ይሳቅ ሁለቱንም አወርዳቸው። አሁን የገቡትን ለምን አወርዳቸው? ሁለቱንም በጣም ይገርመኛል። እኔ ውይይት ይዘን ከውይይት መሀል አስቁማችሁ፣ ሱብሃነላ እንዴት ነው አእምሯችሁ ነው የምትጠቀሙት? አላህ ሂዳ ይስጣችሁ። እሺ፣ መስፍን እየሰማው ነው። እሺ፣ የትኛው ነው ትክክለኛው? ሀያ ነው ሀያ ሁለት ምናልባት በድጋሚ ሆነም ከሰማ ሀያም ሆነ ሀያ ሁለት አልጠየኩም አልታየኩም ስለ እሱ ሀያም ሆነ የትኛው ነው ትክክለኛው? የትኛው ነው ትክለኛየሰማው ነው። በደንብ እየሰማው ነው። ትክለኛው ብቻ ነው የምትነገረኝ። እኔ አሁን ሀያ ነው ሀያ ሁለት ነው ትክክለኛው ነገረኝ። የትኛው ነው ትክክለኛው? ሁለቱም ትክክል ናቸው። ስለዚህ አካዚያስ ሁለቴን የነገሰው ማለት ነው ትችላለ። እሺ አንደኛው ኔቱ ጋር ነው የነገሰው። አንዱን አንድ አመት ነገሰ። አንዱን የት ነው አንድ አመት የነገሰው? መመረጃ ስተኝ የምን መረጃ እዛ መጽሐፉ ላይ የተጻፈውን በነገስት ላይ አንብብ ዛ በነገስት ላይ ሲያነብ ያገኘሁት እስራኤል ላይ አንድ ዓመት ነገሰ እናቱ ጎቶሊያ ነበረች አባቱ ኢዮራም ነበረ ከዛ አንድ ዓመት መንገሱና ሀያ ሁለት ዓመት መሆኑን አነበብኩኝ ራሱን ታሪክ አመጣና ይሄኛው ደግሞ ራሱን ታሪክ አምጥቶ አንደኛው የምናረገው ሀያ ዓመቱ ነው መንገስ ሲጀምር ከዛ ደግሞ አንድ ዓመት ነገሳለን አካዚያስ ስንት ዓመት ነው የነገሰው? ሁለቱንም ነገሰ ያልኩ እኮ፣ የነገስቱን አካዚያስ ስንት ዓመት ነው የነገሰውን የጠየኩ። በነገስት ላይ ስንት ነገሰ ያለ? አንድ ዓመት። እሺ በዜና ላይ ስንት ዓመት ነገሰ ያለ? አንድ ዓመት። በጣም ጥሩ። ምንድን ነው ታዲያ ልዩነቱ? ጥሩ። የት ነው የነገሰው? አንድ ዓመቱ ንግስ ነው አይ አንድ ዓመት ነገሰ አልከኝ አይደለ? የት ነው የነገሰው? አልተሳሳትክም መስፍን፣ የት ነው የነገሰው? አይደለም በይሁዳ ላይ። እሺ በእስራኤል ላይ ነገሰ አይደለ? ከነገሰ በእስራኤል ላይ ስንት ጊዜ የነገሰው አካዚያስ? እውነት ተናገር። ስንት ጊዜ የሚንገስ አንዱ አንድ ጊዜ ነገሰ። የዜናው እንደዛ አንድ ዓመት ነገሰ፣ የዛኛውም ደግሞ አንድ ዓመት ነገሰ። ስለዚህ ሁለት ዓመት ነው የነገሰው ማለት ነው ኖ ሁለት ሰዎች አርገ እስኪ አምጣቸው። አንተ ሁለት ሰው አርገህ አንተ አሁን በእናት አንድ ስለተገናኙ ወይም ደግሞ አካዚያዝ እዛኛው የዜናና የነገስቱ አንድ አይነት አካዚያዝ፣ ለሁለት የተለያዩ አካዚያዝ ቢሆንስ አይደሉማ? እንዴት የዮራምና የዘንበሪ ልጅ ሽላሳያ ሳይ መረጃ ራሳይ ከዛው መጽሐፍ ላይ አይ እናንተ ወላ ለማል ላለመሸነፍ የማታረጉ ጥረት የለ እውነት አትቀበሉ